ምን ከፋሽ? ትናንትና ነው የከፋኝ። አሁንማ ደስተኛ ነኝ። እሺ፣ የከፋኝ እኮ ትናንትና ነው። ዛሬ ደግሞ መግፋቱ እኮ በጊዜ ብላ አልገባሁም፣ እንጂ በጊዜማ ብገባ እያበድኩ ነበር የምገባው። ሜርሲዬ እኔ ፍቅር ቴንኪው። በጊዜ ያለ መግባቴ ነው። ልተኛ ብዬሽ ዛሬ ማርያምን እንዲህ ይለፍልኝ ብዬሽ ልተኝቼ እንጂ በጊዜ ነገር ስገባ እንደ እብድ እየጮኩ ነው የምገባው። እኔ በቃ እንዲህ ባህሪ እንዲህ ነው።

ስፒድ ቻሌንጅ አንደኛው ሽለላ አንደኛው ሽለላ ሸልል፣ አረብ ይታዩ ጋይ፣ ሶስት ሺ ማነው የሚሰጠኝ? ሶስት ጋላክሲ ስጡኝ፣ በማርያም ገብሩን ተዉትና፣ ሶስት ጋላክሲ ጋይ፣ ሶስት ሰው 3 ጋላክሲ አንዳንድ ሰዎች አንዳንድ ሰዎች ጋላክሲ ስጡኝ፣ ተስፋ አልቆርጥም። ጋይ ስለምን አለው ሶስት ጋላክሲ ጋይስ ሶስት ጋላክሲ ስጡኝ። ሶስት ጋላክሲ ወይኔ መድኃኔዓለም አባቴ ሶስት ጋር ኤምጄ ቴንኪዩ ጋይስ ሁለት ሰው ሁለት ጋላክሲ ያው ሁለት ሰው ጋይስ ሁለት ሰው ሁለት ሰው አንቆ እንዳይደፋኝ ሁለት ሰው ጋይስ ሁለት ሰው ጋላክሲ ስጡኝ። ሲዬ ቴንኪዩ ሶ ማች አንድ ሰው አንድ ሰው አንድ ሰው በጌታ ጋይስ አንድ ሰው አንድ ሰው አንድ መኒጋን ስጡኝ። አንድ መኒጋን አንድ መኒጋን አንድ መኒጋን ስፋስ ቆራጥ አንድ መኒጋን አረዚ ደርሰህ በኢየሱስ ስም በጌታ በኢየሱስ ስም አንድ ሰው ጋይስ እንዴ! ማም ነፍሴ ወይኔ፣ ሰብሪና የኔ ሞላሹ። አንተ ልቤ ቀጥ ብሎ ነው ሞላሁት። ጋይስ ትለያላችሁ። መቤቴ 3000 ነው እኮ የጠየቀኝ። ደብሉንሽ እንጠቀም። ደብሉ ማ አይኖራቸው። ደብሉ የለም አልጨርሰውታል። ደብሉን ጋይስ ደብሉን እንጠቀም። ደብሉን ደብሉን እንጠቀም። ይህ የመጨረሻችን ነው። ግላቡንም ደብሉንም እንጠቀም። ግላቡንም ደብሉንም እንጠቀም። ግላቡንም ደብሉንም እንጠቀም። ግላቡንም ደብሉንም እንጠቀም። ላስታችን ነው ጋይስ ላስታችን ነው። ላስታችን ነው። ከዛ ሰው እናስገባለን። ላስታችን ነው ጋይስ ጀብሉንም ትሪፕሉንም እንጠቀም ጋይ፣ ትሪፕሉን በሶስት ነው የሚያባዛው፣ በሶስት ነው የሚያባዛው። ትሪፕሉን እንጠቀም። አይጨፍርም ጋይ፣ አይጨፍርም። ምን ይጨፍራል ጋኔ፣ ልጨፍርበት በምን ይጨፍራል? አስራ አምስት ዊን ከተሰበሰበበት በቃ ከዛ በኋላ ኩ የሰውየም የለም እኮ ሰው እንደዚህ እያልሻቸው ነው። እንዴት እንዴት አልሽን ነው ያ። ስሚ አንድ ጌም አቋርጬልሽ ነው። እሺ ኦኬ፣ ትደግሚያታለሽ። እረስቸው እምቢ ብሉ አንቺ ያጣፋጁ አላልከኝ። አንቺ ኔትወርክሽ የኔ ፍቅር በጣም ነው ማመሰግነው ሰብሪና የኔ እናት ሲ የሺ እና ናቱ በጣም ነው የኔ ፍቅሮች። አንታ አንደኛ ቅጣት

ቤታዮ ሁለት ልጅ በጣም ልጅ። ለምንድን ነው ስለ ጌማ የምናወራው? ሁለቴ ደብል ክሊክ አድርጊው፣ እንደዚህ እንደዚህ፣ ሁለቴ ደብል ክሊክ አሁንም አልመጣም። ሁለቴ ደብል ክሊክ አርጊው፣ ካሜራውን እንደዚህ እንደዚህ አርጊ። ጭራሽ ባሰ። ይሁን እንዴት እንደሚያረገው ነው።

ጊፍት የሚሰጡኝን እንዳለ አመስግኑልኝ። ጋይ ሁላችሁም አመስግኑልኝ። ጀርባቸውን ካልተጠቀም ነው አናሸንፍም። የመጨረሻ ጌም ነው። በእግዚአብሔር አንተ ብቻ ለታይ ሰጡት ባለ ናርዲዬ ቢኑዬ ውዶቼ ግላባችሁን መጨረሻ ላይ ማን መሰላችሁ? የሚሰጠኝ ማን ነበር አለኝ ያለው የሺ አለሽ የሺ ግላባ አለሽ ሁ የስ ቤት ሳፋሚ ማርያምን ሁሌም ሁሌም ለኔ እኔ እግዚአብሔርን እግዚአብሔርን በቃ ለእናንተ ማርያምን ቃል የለኝም ሁ አንድ ቀን ቤቴ ደርሶ አያውቅም። አንድ ቀን ቤቷ በደረቀ እያሉ ሲመኙ ሰው ጊት አይሰጣትም፣ ሲሉ ምናምን ሲሉ፣ አንድ ቀን ቤቴ ምንም ቢሆን አንድ ቀን ቤቴ ሳይሰጠኝ ውሎ አያድርም። እግዚአብሔር መዳንያ ለማምላክ ከዚህ በላይ ለእኔ አድርግልኝ፣ ከዚህ በላይ መዳንያ ለቤቴ በሸነን አድርግልኝ። አንተ ምን ቤት ነህ? ለእኔ እኮ ነው የሚሰጠው። አሜን ያድርግልሽ። አሜን ማርያምን እግዚአብሔር ሁሌም ሁሌም ሁሌም ሁሌም እግዚአብሔር ለእኔ ሁሌ እንዳለ ነው።

የለች። ሜሽ እናናት ልጇ ከልጇ ጋር ሄዳለች፣ ውዴ። እሺ፣ ድሬ ግላብ ኦኬ። በቃ ጋይስ፣ ግላቡን እንጠቀመው። ይሄ መጨረሻችን ነው። ስናይፕ እንዳያረጉ

እየተጫወቱ ነው። ትችላላችሁ፣ ሁሌም ትችላላችሁ፣ ሁሌም ትችላላችሁ፣ ሁሌም ወዳቸዋለሁ፣ ሁሌም ማከብራቸዋለሁ፣ ሁሌም የኔ ልጆች ናችሁ፣ ሁሌም የኔ ልጆች ናችሁ። ሁሌም ይኸው እስከ እዛ አንድ ንጮታ፣ ኧረ ልትበላኝ ነበር። ለምኔ ማን አለኝ እኮ ጌታ ነው ማል ዮናታን ገስት አግብቶ ገስት ጊፍተሩን አስገብቶ ፎሎ እያስደረገው ነው። ጌታ አንድ ጌም ነው አሉኝ። እኮ አንድ ጌም ነው አሉኝ።

ይል ጉርስ ነው የምታረጋት። ብርቱካን እንደሚበላው አበላላ፣ ግን ደስ ይላል። ሙሉ ነው የምትበላው፣ አላስተርፍም። ሪሚ ቴክስቴን አላየሽውማ? ውድ እኔ ቤት ለመውሰድ እንኳን እንዴት አንድ ሰው ሪሚ ለምሮ ጽፌልሽኮ ነበር። እዚች ጆሮ አይቼ አላውቅም፣ ግን አንቺ ጋር ካለ ጋር ጆሮ አሁን አለ። አስራ ሰባት ሰው አስራ ሰባት ሰው ጋይስ አስራ ሰባት ሰዎች አስራ ሰባት ሰዎችንንንንሮ ውች እሺ ውዴሽ አሳይኝ እ ምን አይነት እንዳለሽ አሳይኝ። ጆሮዬ ከተበሳው አዲስ ነው ላይ ሁለት ወር ምናምን ይሆነኛል መሰለኝ ሁለት ወር አይሆነኝም። ጋይስ ጆሮዬን ከተበሳሁ የላይኛው ምን ምን ፈልገሽ ነው?

ወርቅ አለ በእውነት አለኝ ወርቅ ግን እኔ ወርቅ አይ ብዙ የለኝም የወርቅ አፍቃሪ አይደለሁም ና ብዙ ሰዎች ምን ይሉኛል ቤታዮ ወርቅ ጊዜ አንድ ቀን ይጠቅምሻል ትሸጫል ሲሆን በጣም የሚያማምሩ ወርቆች ከታች እኔ ደግሞ ትልልቅ ትልቅ ወርቅ እራሱ እዚህ ስጦታ ሁሉ ወርቅ ሰጥተውኛል ና ያንገት ሲቲ የምትባለች ልጅ አሁን የት እንዳለች አላቅ ወርቁን ሊያንገት ስጦታ ሰጠኛለች አለ እዛ ቤር እስቲ ለእኔ ስጦታ ስጡኝ ወርቅ ለእኔ ወንድ ልጅ አይደለ እንዴ? ከላይ ለኔቲ ጆሮዬ ከተበሳው አዲስ ናትና እንዳይቆስልብኝ ብዬ ነው ወርቅ ያልኩትኝ እንጂ እኔ ወርቅ የወርቅ አፍቃሪ አይደለሁም። ማርያም የወርቅ አፍቃሪ አይደለሁም ጋይስ። ለምን እንደሆነ አላውቅም። ስማኝ አንተ ማለት ነው አንተ እንደኔ እንደኔ እንደኔ ወዳጆች አንተ ለነገሩ አንተ አለ ከይቻለሁ ከይገዛዝና ነጭ ወርቅ ማርያም ወርቅ ገዝተውልኛል። ቃሉ ነው በጥን ራሱ እንዴ ስማ፣ ቀሚስማ ልብስማ ቶ ነው ልብስ ይገዙልሻል። ቦርሳ፣ ቦርሳ ማርያምን ጓደኛዬ ራሱ ያንን ኤምኬ ራሱ የሰጠችን ቦርሳ እንዴት እንደሚያምር ማለት ነው። ቦርሳ ምና ብዙ ነገር ሰጥተውኛል። እና እኔ በጣም በጣም በጣም ነው ማመሰግናችሁ። ጌታ ምስክር አንተ አጣጣፈኝ ነበር ብላ ተደነዛ ስትሮት በጣም። ክርስቶስ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። መቤቴ በጣም ለእኔ እንደቆማችሁ፣ ለእኔ እንዳረጋችሁ መድኃኒዓለም ያድርግላችሁ። ፍራይዴ ላኩ ፍራይዴዎች ላኩ በላቸው። አቦ ዮናታን የምትሉ ከሰው ጋር ገስ ላይ ነው አሉ። ዮናታን ቪዲዮ እያየውለን ነበር። ዮናታን ያወራ የለም ያወራል፣ አይደለም ይዘግበዋል የሚባለው